በፊት መቆም አይገባንም፣ በአንተ ፊት መጸለይ አይገባንም። ስለ ቅዱሳን ብለህ ማረን ስንል እኛ ኃጢያተኞች ስለሆንን ነው። እኛ እኔ ደካማ ነኝ፣ እንደው ዓይበኛ ነኝ፣ ነውረኛ ነኝ፣ ብዙ እምከን ያለብኝ ሰው ነኝ። እንደው ዱዓይ እንደው ከጭንቅላት ከፍ አይልም፣ እንደው ከራሴ ሞር ላይ አያወጣም፣ እንደው ወንጀለኛ ነኝ እና በደጋግጎቹ ለምኑ። እንደው ሰይድ አብዱል ቃድር ጂላኒ ነው፣ አላህን ለምኑልኝ ሐጃይን አላህ እንዲያወጣልኝ። አላህ ያስችላቸዋል። ሞገስ የሌለው ሰው ሽማግሌ ሆነ አይላክም በእኛ ባህል። እግዚአብሔር ፊትም ሞገስ ያላቸውን ሰዎች እነማ፣ ቅዱሳኑ ነዋ። አንድ ሰው አንዲት ልጅን ማግባት ከፈለገ ቀጥታ ሄዱን አባትየውን ልጅ እንዳለኝ ነው የተለመደው። ሽማግሌ ሽማግሌ ይባል ነገር አለ። ምን ማለት ነው? ያን ነው ሄጂ መጠየቅ ስለማልችልና አቀሙ ስለሌለኝ ነው እንደዛ አይደለም። እነማ፣ ከኔ ይልቅ የሚሰሙ ሰዎች አሉ። እንደው አባትዬ ይሁን የሆነ ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች ክብር ያላቸው ሰዎች ስለሆኑ እሱም ያከብራቸው ሰዎች ስለሆኑ እንደው ሀያ ይዞ በቃ እሺ ተውኩት። እሺ እንደው አንዳንድ እንትኖች ነበሩ። እሺ እሺ ተቀብያለሁ ምክንያት ይሆናል በሚል ነው ሽምግልና። በማስታረቅም በኩልም ይሆን በጋብቻም በኩልም ሽምግልና የሚላከው ከሞት በኋላ ተዋቸዋል ብሏቸዋል አላለም። ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው፣ ኢስላም ይህን አስተሳሰብ አይቀበለው። ቅዱሳን ከሞቱ በኋላ አይሰሙም ለማለት አይደለም፣ ይሰማል። ዚህርም ምረትን ይሰጣል። ድፍን አድርጎ ልክ እኛ ጂናዛ እንደምናየው ማይናገር፣ ማይጋገር፣ ማይገላበጥ እኛ ካለገለባበጥ ነው፣ እንደዚ አድርገን አይተናቸው፣ አይጠቅሙምና እነሱን እባካችሁ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ፣ ይሄ ጥፋት ነው። ወይም ደግሞ እነሱ ሜዳ የሚያረግ የሚጣራ ሽርክ ነው ብሎ ሙሽሪክ ነው ብሎ መፈረጅ ጥፋት ነው። አጥንታቸው እንኳን የሞቱ ያስነሳል። ደስ ይበላችሁ። ቅዱሳን አጥንታቸው ሌሎችን በተለይ መስማት የማይችሉ ማለት እዚህ አጠገባችን የሌሉ ወይ ጭራሽ የሞቱ ሰዎችን ወደ አላህ አማሉን ብሎ ጥያቄውን ወደ እነሱ ቀጥታ እንዲሄድ ማድረግ ይሄ ራሱን የቻለ ከኢስላም እንዲያስወጣ የሚችል አደገኛ ተግባር ነው።

እነዚህ እኮ አማላጆቻችን ናቸው ይላሉ ይላል። ስለዚህ ይህንን የሚሉ ድሮም ነበሩ። እንግዲህ እስቲጋሳ የሚባለው ነገር ስራ ነውና፣ ኢዛ ማተል ኢንሳኑ ኢንቀጣ አመሉ ሲሉ እስቲጋሳም ገብቷል። ማንም ሰው ከሞተ በኋላ የሚንቀሳቀስ የለም። ስራው ተቆርጧል። ስራው የተቆረጠን ሰው ለነፍሱ ነፍሱን የማይጠቅም ሌላን ሰው እንዴት ሊጠቅም ይችላል? እንግዲህ የሙታኑ መረጃ ይሄ ነው። አዲሱ ሰኢሑ ሙስሊም ነው። ተሙታን ላይ ስኻሳይ በቃም የምንለው ሃዲ መረጃ ይሄ፣ ትልቅ ሓዲስ ነው። ኢዛማት እንሳኑ ይንቀጧ ዐመሉሁ፣ የሰው ልጅ ተዚህ አለም በሄደ ጊዜ በህይወት ይሰራቸው የነበሩት ስራዎች ሁሉ ተቆረጡ። ተተቆረጠ፣ እርዳታ የሚባለውም ነገር አብሮ ተቆረጠ ማለት ነው።